በዘጠነኛው ክፍለ ዘመን የዓለም የእውቀትና የስልጣኔ ብርሃን በአንድ ከተማ ላይ ያተኮረ ነበር፣ መዲነቱ ሰላም ባግዳድ። ከዚህ ብሩህ ማዕከል በተቃራኒ ያለው ሌላኛው ሰሜናዊው ዓለም ግን በሚስጥር በበረዶና በጭካኔ ተውጦ ነበር። ወደዚያ ጨለማ የተላከው የኸሊፋው መልእክተኛ ታላቁ ተጓዥ አሕመድ ኢብኑ ፈድላን ነበር። ተልእኮው መልእክት ማድረስ ቢሆንም በጉዞው ላይ ያየውንና ያጋጠመውን የታዘበውንና ያስተዋለውን እውነታ በማስታወሻው ላይ በመመዝገብ ዓለም ሰምቷቸው የማያውቁትን እጅግ ለጆሮ የከበዱ እውነታዎች አጋርቷል። በጉዞው ላይ ወደ የእጁጅና መእጁጅን ቆቅልሽ ምድር ተጉዟል። በንጽሕና ስም ቆሻሻን የሚጋሩትን ጽዋ በእጃቸው እንደያዙ በስካር የሚሞቱትንና ሌሎችንም ሰዎች ታሪክ መዝግበዋል። ዓለማችን ዛሬ የምታውቀውን የቫይኪንግ ተዋጊዎች የመጀመሪያውን ዝርዝር ዘገባ የዘገበና ያስተዋወቀን ኢብኑ ፈድላን ነው። ከዛሬ ዐሥር ክፍለ ዘመናት በፊት በዚያ በረሃ፣ በዚያ በረዶና በዚያ ሰይፍ ስር የተመዘገበው እያንዳንዱ ቃል የሰው ልጆችን ታሪክ በወርቃማ ቀለም ያበራ ነው። ታዲያ አሕመድ ኢብኑ ፈድላን ማን ነው? በሰሜን ዋልታ ሀገራት ምን ተመለከተ? ቫይኪንግ የሚባሉት ህዝቦችስ እነማን ናቸው? ከአሳዳሪዋ ጋር የተቀበረችው እንስት ምንድናት? እውን የእጁጅና መእጁጅንስ አይቶ ይሆን? ይህ ሁሉ በዛሬው ፕሮግራሜ የማስተዋውቃችሁ እውነታ ነው። ወደ ፕሮግራማችን ከመግባታችን በፊት ግን ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንድታደርጉ በትሕትና ጠይቃለሁ። አሁን አስር ክፍለ ዘመናት ወደ ኋላ ተጉዘን በጥንታዊቷ ባግዳድ የጀመረውን ጉዞ በጋራ እንቃኝ። አረቦችና ሙስሊሞች የዓለም ሀያል በነበሩበት ዘመን እውቀትና ዘመናዊነት በሙስሊሙ ዓለም ከፍተኛ ደረጃ በደረሰበትና ሊቃውንት በሙስሊም ከተሞች በብዛት በሚንጎራደዱበት ወቅት አውሮፓዎች ከቀረው ዓለም ተነጥለው በመህይምናና በጨለማ ዓለም በሚዳክሩበት ጊዜ አንድ ሙስሊም ዲፕሎማትና አሊም ከአባሲያ ኸሊፋ የተሰጠውን ተልእኮ ተቀብሎ ከየዛኔዋ የዓለም የስልጣኔ አምባ ከተማ መዲነቱ ሰላም ባግዳድ ተነስቶ ወደ ጨለማው ሰሜናዊ ምድር ጉዞ አደረገም። ይህ ጉዞ አስራአንድ ወራት የፈጀ ተራራ፣ ሸንተረር፣ በረዶና ወንዞችን ያቋረጠ ከዚያ በፊት ዘመናዊው ዓለም የማያውቃቸው ሕዝቦች ዘንድ ለመድረስ የተደረገ ጉዞ ነበር። ታዲያ ይህ ተልእኮ ነው በሚል ዲፕሎማቱ መንገዱን ያለ ሥራ ላቀን ነው። ይልቁንም በየቦታው የሚያየውን ድንቃድንቅ ሁሉ በማስታወሻው ላይ በዝርዝር ሲመዘግብ ቆየ። ይህ ማስታወሻውም ዛሬ ላይ የብዙ ታሪኮች ምንጭ ለመሆን የበቃ መጽሐፍ ሆኗል። በዚህም ዓለም ስለ እነሱ ሰምቶ ስለማያውቃቸው ቡልጋሮች፣ ቫይኪንጎችና ሩሲያዎች እንዲሁም ኸዘሮች ለጆሮ የሚደንቁ አስደናቂ ታሪኮችን ጽፏል። ይህ ባለ ታሪክ አሕመድ ብኑ ፈድላን ይባላል። ከአባስያ ስሮ መንግሥት የጦር አዛዦች አንዱ የሆነው ሙሐመድ ኢብኖ ሰልማን የተሰኘ የኸሊፋው አማካሪ ባሪያ የነበረ በኋላም ነፃ ተብሎ በትምህርትና በጥሩ ስነ ምግባር ታውቆ ቃዲ በመሆን ያገለግል የነበረ ሰው ነው። ምዕራባውያኑን በምዕተ ዓመታት ቀድሞ የተገኘ ያልታየውን ዓለም አይቶ ያየውን የመዘገበ የሰሜን ዋልታዎቹን አጃይብ ሰዎች ባህል፣ እሴት፣ እምነትና መልክዓ ምድር ያስተዋወቀ ተጓዥ ዲፕሎማት ነው። ታዲያ ይህ ሰው ከማንም በፊት የጉዞ ማስታወሻ የያዘና ለዓለም ያስተዋወቀ ከአንድ ሺህ ዓመታት በፊት ታሪክ የሠራ ቢሆንም ምዕራባውያኑ ስሙን በመተው ሥራውን ብቻ እውቅና ሰጥተውታል። መጽሐፉን የመረጃ ምንጭ አድርገውታል። እንደውም ፊልም ሳይቀር ሰርተው ዓለምን አስደምመውበታል። የጸሐፊው ስም ግን ሙስሊም በመሆኑ ብቻ አሁንም ድረስ ሰዎች ዘንድ አይታወቅም። ታሪኩ ከባግዳድ በዕለተ ሐሙስ ሰፈር 11ኛው ቀን በ309 ዓመተ ሂጅራ በፈረንጆቹ ደግሞ 921 ዓመተ ልደት ከ1000 ዓመታት በፊት ይጀምራል። በጊዜው አረቦች የዓለምን የኃይልና ዘመናዊነት ሚዛን ይዘው ነበር። አባሲያ ስርወ መንግሥት በሌሎች መንግሥታት ላይ ድል በማግኘት ሞገሱ ከፍ ብሎ ነበር። አባሲዎች ጉዞዎችን ማድረግና አዳዲስ አገራትን በማግኘት ወደ ግዛታቸው መቀላቀል በጊዜው የታወቁበት ነበር። ታዲያ በአንዱ ቀን የአባስያው ኸሊፋ ሙቅተዲር ቢላህ ባግዳድ በሚገኘው ቤተ መንግሥታቸው ተቀምጠው ባሉበት አንድ ደብዳቤ ደረሳቸው። ይህ ደብዳቤ ከሰቃሊባዎች ወይንም እስላቮች ንጉሥ የተላከ ነበር። ሰቃሊባዎች ማለት አሁን በምሥራቅ አውሮፓና ከፊል እስያ የሚገኙት ሩሲያውያን ዩክሬናውያን፣ ፖላንዳውያን ስሎቫኪያናውያንና የመሳሰሉ ሀገራት ህዝቦች የሚኖሩበት ምድር የጋሪያ መጠሪያ ነበር። በሰዓቱ በቡልጋር የነበረችው የሰቃሊባ ወይም ስላቦች መንግሥት ከኸዛር አይሁዳዊት መንግሥት የማያቋርጥ ስጋት ይገጥማት ነበር። ኸዛሮች በሰቃሊባዎች ላይ ከፍተኛ ግብር የጫኑ ሲሆን የሰቃሊባ ሴት ልጆች በግዳጅ ተልከው የኻዛር ንጉሥ እንዲያገባቸው ይደረጉ ነበር። እንዲያውም የሰቃሊባ ንጉሥ ልጅ ራሱ በኸዘሮች እጅ ተማርኮ ነበር ይባላል። ስለዚህ የሰቃሊባ ገዢ ከኸዛሮች ጋር ለመጋፈትና ለመከላከል የሚረዳ አጋር ይፈልግ ነበር። ለዚያም ነው ለኸሊፋው ደብዳቤ መላክ ያስፈልገው። ንጉሡ እሱና ሕዝቡ በጋራ እስልምናን መቀበላቸውን ገልጾ እስልምናን የሚያስተምሩ ሊቃውንት ይልኩላቸው ዘንድ ኸሊፋውን ይለምናል አያይዞም መስጊድ የሚገነቡበትና በዙሪያቸው ካሉ ጠላቶቻቸው የሚጠብቃቸውን ምሽግ የሚሰሩበት ሁለንተናዊ ድጋፍ እንዲልኩላቸው፣ ቆንስላቸውንም በሀገራቸው ጽሕፈት ቤት ከፍቶ እንዲቀመጥ መፍቀዳቸውን በላቀ ትሕትና ያስረዳ ነበር። ኸሊፋው ለሰካሊባው ንጉሥ ምላሻቸውን ሰጥቶ ወዲያውኑ በአምስት ሰዎች የተዋቀረ ልዑካን ቡድን ተዋከረ። እነርሱም አንደኛ፣ አሕመድ ኢብኑ ፈድላን የጉዞው መዝጋቢ፣ የሃይማኖት ሰውና የኸሊፋውን ደብዳቤ የሚያነብ ዋና ሰው፣ ሁለተኛ፣ ሰውሰን አሩሲ ሩሲያዊ ዝርያ ያለውና ወደ ቡልጋር የተላከ የኸሊፋው አምባሳደር ወይንም ኮንስል፣ ሦስተኛ፣ ተኪን አቱርኪ ቀደም ሲል አንጥረኛ የነበረ የቱርኪክ ቋንቋዎችን የሚናገርና መካከለኛው እስያን የሚያውቅ ሰው። አራተኛ ባርስ አሰቃሊቢ የቡልጋርን ቋንቋ የሚያውቅና ወደዚያች ምድር ስለሚደረገው ጉዞ መንገድ መሪ የነበረ ሰው። አምስተኛ አብዱላህ ኢብኑ ባሽቱ አልኸዘሪ የሰቃሊባ ደብዳቤ ለኸሊፋው ይዞ የመጣው ሙስሊም መልእክተኛና ዓረበኛ ቋንቋን የሚያውቅ ባስተርጓሚነት የሄደ ሰው። ከነሱ በተጨማሪ ልዑኩ ሌሎች ልዑኩን ለመርዳት የተመረጡ የሃይማኖት ምሁራን፣ አስተማሪና ሌሎች አገልጋዮች አብረው ነበሩ። ኸሊፋው ለልዑኩ አሕመድ ብኑ ፈድላንን መሪ አድርገው ሾሙ። የልዑካን ቡድኑ አባላት በኸሊፋው ቤተ መንግሥት ተጠርተው ስለ ተልዕኳቸው ተነግሯቸው በኸሊፋው መመሪያ ተሰጠ። በዚህ ጉዞ ላይ ደብዳቤና እርዳታውን እንዲያደርሱ በዋናነትም እስልምናን እንዲያስተምሩና ለኸሊፋው ታማኝነታቸውን እንዲያረጋግጡ በተጓዳኝ ደግሞ በሰቃሊባዎች ምድር ያለውን አጠቃላይ ሁኔታ በማጥናት መረጃ እንዲሰበስቡ ታዘዙ። ባግዳድ በጊዜው የዓለም ስልጣኔ ማዕከል የእስልምናን ብርት የስርወ መንግስቱም ዋና ከተማ ነበረች። በአንጻሩ ሰቃሊባ ደግሞ የቮልጋን ወንዝ ታኮ የተመሰረተ ሰፊ ግዛት ያለው በአሁኑ ጊዜ ታታሪስታን የምትገኝበት ቦታ ላይ የተቆረቆረች ቡልጋር የምትባል ዋና ከተማ የተጠነሰሰለት ልዩ ልዩ ሕዝቦች የሚኖሩበት ብዝሃነት የሚታይበት ሀገረ ምድር ነበር። እንግዲህ ነገሩ እንግዳ ነው። ልዑኩ ከዓለም የስልጣኔ ማዕከል ተነስቶ ወደ ተተወው ዓለም ስልጣኔ ወዳልቃኘው ማኅበረሰብ ከተፈጥሮ ጋር ተገፋፍቶ ወደሚኖረው ሕዝብ ነበር እንዲሄድ የታዘዘው ጉዞው ከባግዳድ ተጀመረ መንገዱ እጅግ አድካሚና እንግልት የሞላው ነበር በየብስ በባህር በሰንሰለታማ ተራራዎች የተሞላው ይህ ጉዞ ከአምስት ሺህ በላይ ኪሎ ሜትሮችን አካሏል ይህ ጉዞ በአሁን ጊዜ ስድስት ሀገራትን ያቋረጠ ሲሆን ኢራቅን ኢራንን ቱርክሜኒስታንን ኦዝቤኪስታንን ካዛኪስታንንና በመጨረሻም ሩሲያን ረግጦ መዳረሻቸው ላይ አሳርፏቸዋል። በዚህ መሠረት ልዑኩ ጉዞውን የጀመረው በዚያን ዘመን ተጓዦች በብዛት በሚጠቀሙበት በሁራሳን መንገድ ነበር። መንገዱ በምዕራብ ፋርስ በሚገኙት የዛግሮስ ተራሮች፣ ከዚያም በዛሬዋ ሰሜናዊ ኢራን በሚገኙት የአልቦርዝ ተራሮች፣ ቀጥሎም በምስራቅ ኢራን በሚገኘው በረሃማ የኢራን አምባና በመካከለኛው እስያ በኩል አልፏል። አስከትለውም ልዑኩ በወቅቱ የሳማኒድ መንግሥት ዋና ከተማ ወደ ነበረችው ቡኻራ ከተማ ደረሰ። ከዚያ ተነስተው ጄይሁን ወንዝን ተሻግረው ወደ ኸዋሪዝም ክልል ወደምትገኘው ጆርጃንያ ተጓዙ። ቀጥሎም በኡስትዮርት አምባ በኩል ተጓዙ። ይህ ደረቅ በረሃ በአራልና ካስፒያን ባሕሮች መካከል የሚገኝ ሲሆን በመጨረሻም ልዑኩ በቮልጋ ወንዝ ዳርቻ ላይ ወደምትገኘውና በአሁኑ ጊዜ ካዛን ተብላ ወደምትታወቀው ቡልጋር ከተማ በሜይ 14 ቀን 922 ዓመተ ልደት ደረሰ። ኢብኑ ፈድላን በጉዞው ላይ የሚያየውን እንግዳ ነገር በዝርዝር አስፍሯል። ጆርጃንያ ትባል የነበረችው የዛሬዋ ኦዝቤኪስታን ውስጥ የምትገኝ መንደር ላይ በነበሩበት ጊዜ የነበረውን ብርድ ሲገልጽ፣ ከዳሞቻቸው ምሽት ላይ ከግመሎቹ አጠገብ እሳት ማቀጣጠልን በመርሳታቸው በብርድ ምክንያት ግመሎቹ ሞተው እንዳደሩ መስግቧል። በተቀመጡበት ጺማቸው ላይ በረዶ እየተገገረ አስቸግሯቸው ወደ እሳት በመጠጋት ያቀልጡት እንደነበርም አስፍሯል። ሆኖም የባሳልና አገር ክን አትልከቅ እንዳሉት ጉዟቸውን በገፉ ቁጥር ብርዱ እየጨመረ ሄዶ ከአቅም በላይ እንደሆነባቸውና በዚህ አይነትማ ጆርጃንያ ሞቃት ናሃት እስከ ማለት እንዳደረሳቸውም አያይዞ አስፍሯል። ኢብኑ ፈድላን በጉዞው አስተውሎ ከጻፋቸውና ታሪካቸውን ካጋራላቸው ሕዝቦች መካከል አሁን በዓለም የፊልም ኢንዱስትሪ ውስጥ ሰፊ ዕውቅና ያገኙት የቫይኪንግ ሕዝቦች ይገኙበታል። ኢብኑ ፈድላን ታሪካቸውን ከውስጥ በመነጨ ስሜታዊነት ነበር ያሰፈረው። አድናቆቱን ሂሱን፣ መጸየፉን ሳይቀር በግልጽ አስፍሯል። ከቡልጋር በስተ ሰሜን በኩል የሚገኙት እነዚህ ቫይኪንግ የተባሉ ሕዝቦች ቡልጋር ለንግድ በመጡበት ነበር ከኢብኑ ፈድላን ጋር የተገናኙት። ታዲያ ስለ እነዚህ ሕዝቦች ዝርዝር መረጃ በመጻፍ የቀደመው የለም የሚባልለት ኢብኑ ፈድላን። ቫይኪንጎች በተክለሰውነታቸው ዛፍ የሚያህሉ፣ ቀያየ ፀጉር ያላቸው፣ የደነደነ ጡንቻ የታደሉ፣ መጥረቢያ ጎራዴና ቢላ የማይለያቸው፣ ከጥፍራቸው እስከ አንገታቸው በንቅሳት የተሞሉ ሲል ገልጿቸዋል። ከእነዚህ ሕዝቦች ሌላው እንደ መገረምም እንደ መጠየፍም ያደረገው የንጽህናቸው ጉዳይ ነው። የሚሆነው እንዲህ ነው። አንድ የቫይኪንግ ቤተሰብ ዐሥር አባላት ካሉት ማለዳ ላይ የቤቱ አገልጋይ በአንድ ሳፋ ውሃም ትታ አባወራው ፊት ታቀርባለች። እሱም ፊቱን፣ ጸጉሩን፣ እጁን እየነከረ ይታጠባል። ከፊቱ እጥበት የሚወርደው ቆሻሻ ውሃ ተመልሶ ሳፋው ውስጥ ይገባል። ሰውየው ይናፈጣል፣ ይጉመጠመጣል። ይህ ሁሉ ወደ ሳፋው ነው። አባወራው ታጥቦ እንዳበቃ ይህ በቆሸሸ ውሃ የተሞላው ሳፋ ወደ ሌላኛው የቤተሰብ አባል ይሻገራል። እናም በዛው ቆሻሻ ውሃ እሱም ታጥቦ ለቀጣዩ ይሰጣል። ታዲያ ሁሉም በአንድ ቆሻሻ ውሃ ታጠብን ብለው ቢያስቡም በቅደም ተከተል ካባወራው በኋላ ያሉት ሰዎች ይባስ እየቆሸሹ ነበር። ይህ ደግሞ የዕለት ተዕለት ተግባራቸው ነው። ይህ በእነሱ ዘንድ አክብሮትን የሚያመለክት ባህል ከመሆኑ ጋር ኢብኑ ፈድላን በጣም ተጠይፎ ከትችት ጋር መስግቦታል። ከዚህ በተጨማሪ አንዳንድ ሕዝቦች ከጀናባም ሆነ ከመጸዳዳት በኋላ ጨርሶ አይታጠቡ። ይህ እንደ ኢብኑ ፈድላን ላለ በንጽሕና ላይ ትኩረት የሰጠና ውዱእና ትጥበትን መሠረት አድርጎ የሚያዘ ሃይማኖት ተከታይ ብሎም ከንጽሕና አምባዋ ባግዳድ ለመጣ ጎብኚ እጅግ የሚያቅለሸልሽ ተግባር ነው። ለዚያም ነው እጅግ ቆሻሻዎቹ ፍጥረታት እነዚህ ናቸው ሲል ያሰፈረው። የቫይኪንጎች ነገር በዚህ አላበቃም። በእንጨት የተሠራ ፊት ብቻ ያለው ጣዖት አላቸው ይላል ኢብኑ ፈድላን። ቁርባን ያቀርቡለታል። በተለይም ነጋዴዎቹ ዕቃቸውን ለንግድ ይዘው ሲወጡ በጋርደው ከጣዖቱ ፊት ጭንቅላቱን ይጥሉለታል። ገበያ ውለው ዕቃቸው ካልተሸጠ አምላካችን አልበቃውም ማለት ነው ብለው ሌላ በጋርደው ጭንቅላቱን ያቀርባሉ። ማታ በጉን ወይንም የበጉን ራስ የአካባቢው ውሾች ከበሉት ነገ ገበያ እንደሚቀናቸው ያስባሉ። ኢብን ፈድላን ይህን ምህይምና ሲል ይገልጸዋል። ኢብኑ ፈድላን ስለ ቫይኪንጎች የጻፈው ሌላ እውነታ ለመጠጥ ያላቸውን ፍቅር ነው። አብዝተው ይጠጣሉ፣ ያለ እረፍት ይሰክራሉ። አንዳንዶቹ በወይን የተሞላ ዋንጫ እንደ ጨበጡ ይሞታሉ ሲል ይገልጻቸዋል። ኢብኑ ፈድላንና ጓዶቹ በቡልጋሪያ ያዩት ሌላ ተዓምር የሀገሩ ነዋሪዎች ከበሽተኛ ጋር ያላቸውን ተግባር ነው። ኢብኑ ፈድላን በከፍተኛ ሐዘን ህመምተኛቸውን ማስታመሙ ይቅርና ሊያዩት ይጠየፉታል። በሽታው ምንም ይሁን ምን ቤተሰቦቹ ሳይቀሩ ከቤት ያስወጡታል። እናም ከከተማ ወጣ ባለ ቦታ ላይ ትንሽ ጎጆ ውስጥ ይዘጉበታል ይለናል። ወደ ሕዝቡ ለመመለስም ሰውየው የግድ መዳን ይኖርበታል። በዚህ የህመም ጊዜ ውስጥ የሚያክመው የሚያስታምመው ምግብ የሚያቀርብለት ሰው አይኖርም በዚህም ብዙ የታመመ ሰው በዛው ይሞታል ይህ ሕመምተኛ ከሞተም በሁለት መልኩ ያስተናግዱታል ደሃ ከሆነ ለአሞራ ይሰጡታል ሀብታም ከሆነ ደግሞ መርከብ ላይ አድርገው ያቃጥሉታል ሲል ይገልጻል በሚገርም ሁኔታ በሀገሩ ጤነኛ ሰው ሲሞት ደሃ ከሆነ በትንሽ መርከብ ላይ አድርገው ያቃጥሉታል የሞተው ባለጸጋ ከሆነ ግን ከፍተኛ የቀብር ሥነ ሥርዓት ይደረግለታል። ኢብኑ ፈድላን ይህንን ባይኑ አይቷል። ካስገረሙት ነገሮችም አንዱ ይህ ነበር። አንዳንድ የሩሲያ ጎሳዎች ከጎረቤቶቻቸው በተለየ እጅግ አስፈሪ የሆነ የመርከብ ቀብርና ማቃጠል ሥርዓቶች ነበሯቸው። ታዲያ እነ ኢብኑ ፈድላን መሪ ሲሞት ለአስር ቀናት በመቃብሩ ውስጥ ይቀመጥና ከዚያ ለሥነ ሥርዓቱ ይዘጋጃል እየተባለ ይነገራቸው ነበረ። በአጋጣሚም እዛው ባሉበት አንድ የጎሳ መሪ ሞተና አስፈሪውን ሥርዓተ ቅብር ባይናቸው ለማየት ብሎም የሆነውን ለመጻፍ በኩ ኢብኑ ፈድላን እንደ ተረኩት የባለጸጋው ሟች ንብረት በሦስት ክፍሎች ይከፈላል። አንዱ ለወራሾች ይሰጣል፣ ሌላው የቀብር ልብስና ሥርዓቱን ለማዘጋጀት ይመደባል። ሦስተኛው ደግሞ በብቸኝነት በሚቃጠልበት ቀን ለሚጠጣው ወይን ማምረቻነት በጀት ይውላል። የጎሳው መሪ ሲሞት ወደ ሞት በሚያደርገው ጉዞ ብቸኝነት እንዳይሰማው በሚል አብሮት የሚሄድ ሰው እንዳለ ጥያቄ ይቀርባል። አንዱ ከተቀበለ ደግሞ የመመለስ መብት ፈጽሞ አይኖረውም። በዚህ ኢብኑ ፈድላን ባየው ሥርዓተ ቀብር ላይ ይህ ጥያቄ ሲጠየቅ አንዷ ባሪያ ከጌታዋ ጋር ለመሞት እንደምትፈልግ አሳወቀች ይህን ተከትሎም ከዚያን ጊዜ ጀምሮ ይህቺን የሟቾ አገልጋይ የነበረች እንስት እግሮቿን ሳይቀር እያጠቡ ለቀጣዩ ዓለም ጉዞ ማሰናዳት ጀመሩ ይላል ኢብኑ ፈድላን ተራኪው ይቀጥላል መጀመሪያ ጉድጓድ በመቆፈር እና ከላይ በመሸፈን ለተከታታይ አስር ቀናት አስክሬኑን በማስገባት ለቃጠሎ አሰናዱት። ከዚያም ትልቅ መርከብ ከወንዙ ላይ በማውጣት ባህር የተሸፈነ ያጌጠ ጉልላት በላዩ ላይ ገነቡ። በዚያ ሰዓት የሞት ንግሥት የተባለች ትልቅና አስፈሪ አሮጊት ብቅ አለች። እርሷ አስክሬኑን የማዘጋጀትና ባሪያዋን የመግደል ኃላፊነት ያለባት ነች። አስሩ ቀናት አስክሬኑን በማዘጋጀት ካለፈ በኋላ አስክሬኑ ከመቃብር ወጣ። በቀዝቃዛው የአየር ሁኔታ ምክንያት አልበሰበሰም ነበር። አስክሬኑ በሐር ከተሰሩ የቅንጦት ልብሶች ተለብሶ በሚያብረቀርቅ የሰንበር ኮፍያ ተጌጠ። ከዚያም በጉልላቱ ውስጥ ባለው አልጋ ላይ ክብር ባለው አኳኋን እንዲቀመጥ ተደረገ። በዙሪያውም ምግብ፣ ወይንና የጦር መሳሪያዎቹ ተቀመጡ። በመርከቡ ውስጥ ውሾች፣ ላሞች፣ ዶሮዎችና ፈረሶች ተራ በተራ ታረዱ። ባሪያዋም በእሳት ማቃጠሉ ቀን ወደ መርከቡ ተወሰደች። ጌጣጌጦቿን ሁሉ ለሞት ሴትዮዋና ለአገልጋዮቿ ከሰጠች በኋላ ወይን ተሰጣት። እየዘፈነች እና እየጠጣች ጓደኞቿን ተሰናበተች። ወንዶቹም ጋሻቸውን በጦራቸው እየመቱ አጀቧት። ጉልላቱ ወደ ተገነባበት ክፍል ገባችና ከአሳዳሪዋ ጎን ተጣለች። ወንዶች ያዟት፣ አስፈሪዋ አሮጊት ሴትም በአንገቷ ላይ ገመድ ጠመጠመች። በተመሳሳይ ጊዜ ሰፊ ምላጭ ያለው ጩቤ ደረቷ ላይ ሰካችባት። ከዚያም ለሟቹ እጅግ የቀረበ ሰው ወደፊት መጣና በመርከቡ ስር የተቀመጠውን እንጨት በእሳት ለኩሰው ወዲያው ኃይለኛ ንፋስ ነፈሰ። ሕዝቡም ይህን የአማልክት እርካታ ምልክት አድርጎ ተመለከተው። ንፋሱም የጌታ ፍቅር መገለጫ ነው፣ ወደ ገነት ቶሎ እንዲደርስ የተላከ ነው ብለው ተረጎሙት ይለናል ኢብኑ ፈድላን ይህን የሚደንቅ ክስተት ሲተርክ። ኢብኑ ፈድላን የእጁጅና መእጁጅ ናቸው ብለው የገመታቸውን ሕዝቦች ስለማየቱም ዘግቧል። በአውሮፓ ረዥሙ ወንዝ ወደ ሆነው ኤትል ወንዝ ሲጓዙ እጅግ አስገራሚ ገጽታ ካለው የሰው ልጅ ጋር ተገጣጠሙ። ተገረሙ። ኢብኑ ፈድላን እንደሚለው ቁመቱ አሥራ ሁለት ክንድ ይደርሳል፣ ስድስት ሜትር ገደማ ማለት ነው። ራሱም እንደ ትልቅ ድስት የገዘፈ ነበር። አፍንጫው ከአንድ ስንዝር በላይ ሲረዝም፣ አይኖቹም እጅግ ሰፊ ነበሩ። ሁሉም ሰው ፍርሃት ስላደረበት ሊያነጋግሩት ቢሞክሩም አንድም ቃል አልመለሰላቸው። በጸጥታ ብቻ እያፈጠጠ ተመለከታቸው። ኢብን ፈድላን ስለዚህ ፍጥረት ማጣራት ሲጀምር ያገኘው ምላሽ ይህ ሰው ከየእጁጅና መእጁጅ ወገን ነው የሚል ነበር። እነዚህ ሕዝቦች ዕርቃናቸውን ሲሆኑ እንደ እንስሳ የሚኖሩና በባሕር ዳርቻ ተከልለው እየተለዩ ነበሩ። አንድ የአካባቢው ነዋሪ የሆነ ሰው ኢብኑ ፈድላንን መገረሙን አይቶ ወደ አንዱ ግዙፍ የሞተ የየእጁጅ መእጁጅ ጎሳ አባል አስክሬን ወስጄ አሳይሃለሁ። ኢብን ፈድላን ተስማምቶ ጉዳዩን በገዛይኑ ለመመርመር ሄደ። እናም ብዙ ዛፎች ባሉበት ታላቅ ጫካ ሲደርሱ በረጃጅም ዛፍ ላይ ታስሮ ወደ ሞተው ግዙፍ ፍጥረት ደረሱ። የፍጥረቱ አጥንቶችና የራሱ ቅል በዛፉ ስር ወድቆ አገኙት። ኢብን ፈድላን ሲመለከት ራስ ቅሉ የማይታመን ግዝፈት ያለው ሲሆን ጎድን አጥንቶቹም ከዘንባባ ግንድ የበለጠ ስፋት ነበራቸው፣ በማለት መዝግቧል። በኋላም በፍጥሩ ግዝፈት ተገርመውና ተደናግተው ከዚያ ስፍራ ተመልሰዋል። ውድ ተከታታዮቼ፣ የኸሊፋው መልእክተኛ አሕመድ ብኑ ፈድላን እና ጓዶቹ ያዩት ዓለም በፍጹም የተለየ ነበር። እኔ በዚህ ፕሮግራም ካስቃኘኋችሁ ታሪኮች ውጪ በርካታ አጃኢብ ጉዳዮችን የቱርክ ሕዝብን የቀደመ ማንነት ሳይቀር በሰፊው አስቀምጧል። ማስታወሻውም ሪሳለቱ ኢብኑ ፈድላን በሚል ርዕስ ታትሞ ለንባብ በቅቷል። ዝርዝር ታሪኩን ለማግኘት ይህን መጽሐፍ እንድታነቡ እጋብዛለሁ። ብዙ አጃኢብ ታዩበታላችሁ። ለዛሬ ግን ከዚህ በላይ አላርዝምባችሁ ስለ ነበረን ቆይታ አመሰግናለሁ። በሌላ መሰናዶ እስክንገናኝ ሰላም ቆዩልኝ።